በጧት መነሳት አልወድም ትለኛል። እንዴ በጧት ካልተሰራ ምን ይገኛል? አልጋውት ይመቻ ጊዜ ለምን እንዳገባች ረሳቸው? እንዴ አለቻት። ልጅቱን መታጠብ ጀመረች። ፈላይ ሃንቾ እንዴት አደርሽ? እንዴት አደርግ ሀሴ እሩቅ ቦታ ነበርክ መሰለኝ። እሩቅ ሆኖት አይሆን ተኝቼ ስለ ነበር ነው። ይቅርታ ተእንቅልፍ ላይ ነው የቀሰቀስኩት፣ ግን መሀትኮ ትችያለሽ ግን አወራህ ስለፈለግኩ ነው። ሀንቾ ምንድ ነው የተፈጠረ ነገር አለ እንዴ ንገርኝ። ስራዬ ነህ እኮ ስለሆነ ቶሎ ላውራ። አሶ ምስጢር ደበቅ እንደሆነ ነው ምነግርህ። ከባድ ነገር ነው የምነግርህ። እኔ እንጃ ብቻ ለማንም ሰው እንድትናገር አልፈልግም። በተለይም ላባዬ ለፋዘርታ አልተናገርኩ። ታዲያ ምኑን ነው ይሄ ነገርማ ይቅር በቃ እኔ መናገር ታለብህ። በቃ ኔ ትቀልድሽ ነው አላት አሴ ቤተሰቦቼን እኮ አገኘኋቸው። አባዬ ወላጅ አባቴ እንዳልሆነ ታውቃለህ፣ ግን ነገሩ ግራ ስራ አገባኝ። ወላጆችን አገኝቻቸዋለሁ። ቆይ እንዴት እንዴት እንደሆነ አላውቅም! ግን እኔ አገኘኋቸው ሀና። በእንቅልፍ ልብሽ አይደለም አይደል አላት አሰ። እውነት ነው ስለዚህ አገኝቻለሁኝ፣ ያ ደግሞ ልጃቸው ነኝ። ሙሉ ቤተሰቦቼን አገኝቻለሁ። ልጆቹ የጠፋቸው አስራ ስድስት ዓመት አክሱም ነው አሉ ከዛ ቆይ እንዴት ነው ያገኘሻቸው? አይ ታሪኩ ብዙ ነው። ልጆቹ መሆናቸውን አውቀዋል። በጣም ችግር ሆኖብኛል። ሌላ ልጅ ናት ብላ የመጣች ሰው አለች። ሰዎቹ ደግሞ ልጅቱን አውቃለች። ከዛ ምርመራ ሊደረግ ተዘጋጅተናል። ናሸኘኝ ሙሉ ታሪኩን እነግርሃለሁ አለችው። እሺ ልሸኝሽ አላት። አባዬ እንዴት አደርክ? ምን ነው ዛሬ ስፖርት ነው እንድመጧት? አለችው። ስፖርት በማለት በዚህ ህድመ ይህድሜ ስፖርት ይወስናል እንዴ? ግን ዝም ብየታ። በአንተ እድሜ ግን ጥሩ አይሄድም አለችው። ነይ አብረን እንስራ አላት። ስፖርት አዎ፣ ጥሩ ነው እኮ ስፖርት አረን ያልሆንም አለችው። የስፖርት ልበሽና አብረሽ ነይ እንስራ። ካንቺ ጋ ወንድምሽም የለ ካንቺ ጋ አላት። ስፖርት እኮ ብቻ ደስ አይለም። ከአንቺ ጋር ሀና ትሰራ ለይ እንዲ አላት። ስፖርት አለችው። ምንድን ነው የሚገርምሽ? በልበል እሷ እንዲህ አይነት ነገር አታውቅም። እና ቤቱ በሰነፍ ነው የተሞላው። በኛ ሰው ጥራ ብሎት ራሱ ጠራ አለ። ታመየጋ ለምናት አንተ አይሰራም አራ እኔ ለብቼ ነው እንግዲ መሮጥ ፈልጋለሁ። በቃ ውጭ ላይ ውጭ ሮጣለሁኝ። ከእሷ ጋማ መስራት አልፈልግም ማለት እንዲሁም ወደ ውጭ መሮጥ ጀመረ። እንዴት አድርሳ ክስቴ ብላ ወጣች። ደህና ነኝ ቆየሽ በጠዋት መነሳት እንዲነት አይ አንዳንድ ጊዜ ምን አለበት ጎበዝ ብኮኝ አለቻት። ለጥርቅ ነው ቤተክርስቲያን እየሄድ ነ አለቻት ለምን መጣሽ አባትሽ መምጣቱን ለምን አልነገርሽ አባዬ መጣ እንዴ እና ያሰማሁም እኮ አክስቴ እየቀድለሽ መሆን አለበት አረ እውነት ነው የታርፈው ነው ሁኔታ አላገኘው እናንተ ጋ ነዋ አረ እኔ ጋ አላለፈም እኔ ጋ እኮ አልመጣም አክስቴ አልገባኝም መስፍን መምጣቱን ለምንድን አልነገርሽ መስፍን ደግሞ ማነው አለቻት የሚለትን ባላለች እሱ ነው እንዴ አባዬ እሱ ነው እንዴ ሌላ አባታለሽ እንዴ አክስቴ ደግሞ እርግብ ትሰሚኛለሽ፣ ሌላ አባት እንዳለሽ እንድታስቢ አልፈልግም። የስፈራራሽ ነው እንዳለቻት እዛ ቤ እጥዬ ገባሽው ለአንድና ለአንድ ዓላማ ብቻ ነው። ከዚህ በኋላ ሌላ ነገር እንዳታስቢ፣ የገባንበትን ዓላማ ደግሞ ጠንቅቀሽ ታውቂያለሽ አለቻት። እርግቤ ይህን ነገር ታልፈጸምሽ ተኔ ጋር ነው ጠብሽ አለቻት። ምንም የጀመርነውን ማውቂያ ወይ ገለን ነው የምንወጣው፣ ወይም ሞተን ነው የምንወጣው አለቻት። ሰምተሽኛል? እሺ፣ አክስቴ አለች። አሁን ቶሎ ቶሎ ራመድ ራመድ በይ። እንዴት አደረሽ እማዬ፣ እንዴት አደረስ አለምዬ፣ ሰላም አደረሽ አለቻት። ምን ነው በጧት እማዬ አለቻት። አይ፣ ምናልባት ቤተክርስቲያን ቤተክርስቲያን ተለሆነ በጧት እንዴት ተነሳሽ? ቤተክርስቲያን ማ እርግብ ሄደች እኮ አለች። እርግብ ሄደች እንዴ? አይ፣ ቤተ ክርስቲያን እንዴት በጧት መነሳት እንደማትወድ አውቃለሁ። አይ፣ ዛሬ በጧት ተነስታ ሄዳለ ቤተክርስቲያን ብላ አሟት ይሆን እንዴ አለች። ምን ሆና ያማታልሷ? ደግሞ አለቻት። አይ ምናልባት እንደ በሌለ ቤተ ክርስቲያን ትሄዳለች። እማዬ የታመመ ሰው ብቻ ነው እንደ ቤተ ክርስቲያን የሚሄደው? እንደዚያ እኮ አይባልም ልጄ አለቻት። በፎቶ ትሰነሰለ አሁን ደግሞ በአካል ቢቀርብ ሽ ይሻል አለቻት። መሆና ነው እናት አይደለሁ። እናትስ ብኮኝ ልጄ ቤተ ክርስቲያን ለምን ከዴ ብለሽ ትንሰፈሰፊያለሽ አለቻት። በዚህ ሰዓት ለምንድን ነው የመጣሽው? አለቻት። ለዚህም አልነበረም። አይ አንቺ ነሽ ስለ ምን ልነግርኝ ነው? አልቻት እማዬ፣ ታባዬ ጋ እንዴ ናችሁ? እንዴት ነው የምልሽ፣ ገብቶኛል ንገሪኝ። ታባዬ ጋ እንዴ ናችሁ? ሰላም ነገሩን አስረጂ በደንብ አድርገሽ። አይ ሰላምዬ፣ ቀጥተኛ ልጅ አልነበርሽ እንዴ? ነገር የምታወሳስቢው ምንድን ነው? አይ ከአባዬ ጋር ሰላም አይደለሽም? በእናንተ ህይወትን ያገባኛል። ሰላም አይደላችሁም? ታባቴ ጋር ሰላም እንድኮኑ ፈልጋለሁ። ታባቴ ጋ ማ እኔ እኔና መስፍን አለቻት። ሌላ አባት አለኝ እንዴ? በፍጹም አልሆንም መስፍን ጋ አንቺ የማይገቡሽ ብዙ ነገሮች አሉ። አንድ ነገር እርግጠኛ ሆኝ፣ ከአሁን በኋላ እኔና መስፍን ባልና ሚስት አንሆንም። አርፋሽ ተቀመጭ አለቻት። ልጅቱም ወደ ክፍሏ አገባች። እናቷም ጥላከደች። ዘጋችባት በሩን በጣም ውርውራ። ልጅቱም ማልቀስ ጀመረች። ቆይ እነኚህ ሰዎች ምን እየሆኑ ነው? እኛ የማናውቀው ነገር አለ እንዴ? እኛ ልጆቻቸው አይደለንም እንዴ? በማለት ተወዛገበች። አሴር እስራ ቦታ እየደረስኩ ተሆነ። ስለዚህ እኔ ልመለስ፣ አንቺ በይ ግቢ ስራሽ አላት። ማዘር ግን እንዴት እንዳላወቁብሽ አላውቅም። አውቆ አውቆ ይሆናል። ያን ጊዜ ልጃቸው እንደሆንሽ እርግጠኛ ነሽ አንቺ በጣም እርግጠኛ ነሽ አውቀሻል? አላት። በሁለት ምክንያት ተጨነቂያለሁ አለች። ምንድን ነው ያስጨነቀሽ? ልጅቷ መጣች፣ ሁለተኛ ደግሞ ልጃቸው የእኔ ማን ሆነ። እውነቱን ግን አሴ ማወቅ ነገር ምንም አላውቅም። አባዬ ግን እኔም ልትወ አልችልም። የሰዎች ልጅ በሆን እንዴት ነው መሆኑ? እውነት እኮ እውነቱን ማወቅ አለብሽ። እውነቱን አውቂ። ስለዚህ እኔ አባዬን ደግሞ መለየት አልፈልግም። በጣም አስጨንቆኛል አሴ፣ ይህን ነገር ንገረኝ እባክህ። ምን ልሆን እኔ ከአባቴ መለየት ደግሞ አልፈልግም። ሰዎቹ ደግሞ በጣም ትልቅ ገንዘብ ነው የሚከፍሉኝ። እነሱ የሚከፍሉኝን ገንዘብ ማንም አይከፍለኝም አለችው። አይ፣ አሁን ስራ ቦታ ላይ ነው። እስኪ በኋላ አወራሃለሁ። ትመለስ ስራ ቦታ መግባት አለብኝ። አንዳንድ ነገሮች ግን ባይታወቁብኝ ደስ ይለኛል አለችው። አሲር፣ አንተ ወደ አባዬ ግባ። ሀና፣ ምን ሆነሽ ነው? ምን አጋጥሞሽ ነው? እሺ፣ አሁን ምን ሆነሽ ነው እንደዚህ የደነገጥሽው? እኔ ምንም ልትገቢኝ አልቻልሽም እኮ። አሲር፣ አንተ ወደ አባዬ ጋር ሂድ። እኔም ወደ ስራ መግባት አለብኝ። ምግብ ደግሞ ይዘህለት ግባ። ለአባዬ አደራህን አለችው ማናው ስምሽ? አንቺ አለቻት። አይ ምግብ ልሰራ መጥቼ ምግብ ነው የምፈልጊው። አዎ ምግብ ነው የምፈልገው። አይ ስሜ የጠፋሽ ለምንድን ነው ስሜ የጠፋሽ? አለች። ሰማሽ፣ ዛሬ ምርመራ ይደረጋል፣ ወደኋላ ማለት የለም። አይ እትዬ፣ አንድ ነገር ላስቸግረሁ። ይሄ ምርመራ የሚደረገው ለልጆች ፍላጎት ነው እንጂ ያንቺን አይደለም ብዬ ነው።